ያገዛ ስርዓቱን ገደልም ሲገባ አብረው እያጀቡ ዜማ ሁሉ እያወጡ እያጨበጨቡ መንገድ የሚሸኙ ሊህቃን ያሉበት ሀገር ነው። ጦርነት እገባለሁ ካለ እሱ መዝሙር የሚያደረጉ አሰብ ሄዳለው ሲል አሰብ እንሄዳለን ብለው በቴሌቪዥንም ወጥተው የሚተነትኑ ወዲያው ፔፐር የሚያዘጋጁ ወርክሾፕ የሚያዘጋጁ ትራንዚሽናል ጀስቲስ ነው ማለት እሱ ብቻ ምንም አጀንዳ ያምጣ ያንን አጀንዳ በህዝቡ ውስጥ ለማስረጽ ከተራ ቲክቶክ ላይ ድዱን ከሚያሰጣ ተከፋይ አክቲቪስት አንስተህ እስከ የሀገሪቷ ቴሌቪዥን ሚዲያዎች የሚመቻቹላቸው ምሁራኖች በቃ የኢትዮጵያን ህዝብ መቀለጃ አድርገውታል። ህዝቡን የካዱ ምሁራኖች ያልኩት ለዛ ነው። ሰው መንግስትን ቢጠራጠረውም እንኳን እነዚህ ምሁራኖች የመንግስት ውሳኔ የአብይ የሚያስባቸው የሚያቀዳቸው ነገሮች ሁሉ ሁሌ በምን አግባብ ትክክል እንደሆኑ ሊያስረዱ ከቄስ እስከ ምን እስከ ዲያቆን፣ ከሼህ እስከ ምን በቃ ፓስተር ምን በለው ይሄ ሊሂቃን ብለህ አንድ ቦክስ ውስጥ የምትከተው እንትን በጣም አደገኛ የሆነ አብይን ከቅዱሳን ጎን ሊያስቀምጡ ሌት ተቀን እንቅልፍ አጥተው የሚሰሩ ማሰቦች አሉ። ይሄ የመጽሐፉ ምርቃት አንስተ አባይ ግድብ ላይ ሊንጠላጠል የሞከረበትን ይሄ በአገር ውስጥም በዓለም አቀፍ ደረጃም ያጣውን ቅቡልነት እንደገና አፈር የላሰውን ቅቡልነት እንትኑን ሊመልስ የሄደበትን ርቀት የሚያጅቡ አደገኛ ሰዎች አሉ እና እነዚህ ምሁራኖች ናቸው። አሁን የሚገርም በኤፍኤም ሬዲዮ በል በምን በል ሙሉ ቀን ስለቀዳ ስለ ጦርነቱ አይደል የሚያወሩት? ኤኒኮስት ኮስት ይልሃል። በቃ ተፋልመን እነሱ እኳ አይፋለሙም ተፋልመን አሰብን ማግኘት አለብን ይሉ የትግራይን ጦርነት ከፕሮፌሰር ብርሃኑ አንስተር ከሊቅ እስከ ደቂቅ ግማሹ ዩኒፎርም እየለበሱ ነው ያጀቡት። እና ይሄ ስታብድ አብሮ የሚያብድና ብደትን የሚያባብስ ልሂቅ ስላለ ቀጣይ ሌላ በጣም አደገኛ የሆነ ደም አፋሳሽ ሁኔታ ውስጥ መግባታችን በጣም ላይክሊ እንትን ነው። እኔ ስለሰላም እኔ ኢትዮጵያ ውስጥ ብቻ ይመስለኛል ሰላም ይሻላል ብሎ ማለት የሚያሰድብበት ትንቀን አይተናል። ለምን ስለ ሰላም ዘፈንክ ተብሎ የተዋቀበ ሰው አይተናል። ለምን ስለ ሰላም መግለጫ ወጣችሁ ተብሎ የሀገር ከሃዲዎች የተባሉ ሲቪክ ሶሳይቲዎችን የታዘብንበት ወቅት ነው እና ደግሞ ከመንግስት የበለጠ ደግሞ ይሰድቡን የነበሩት እነዚሁ ልሂቃን የምትላቸው ናቸው። አገር እንደ ካድህ ልክ ሰውየው አይምሮውን ቀይሮ ደግሞ ስለ ሰላም የዘፈነ ቀን ዋናዎቹ የሰላም ዘፋኞች ሆነው የመጡት እነዚሁ ሰዎች ናቸው እና በጣም አደገኛ እኔ ካገዛዙ ስርዓት የበለጠ የአገዛዝ ስርዓቱን ለጥፋትም ለምንም የሚያጅበው ይሄ ከበሮ የሚደልቀው ሀይል አገሪቷን ለቀጣዩ ጥፋት የማመቻቸት አቅሙ ከፍተኛ ነው እና እሱ ያስፈራኛል። የኢትዮጵያ ህዝብ መማር ከፈለገ የአብይን ነውረኝነት ባለፉት ሶስት አራት ዓመታት በትግራይ፣ በአማራ ክልል፣ በኦሮሚያ፣ በአፋር ያደረገው ጦርነት ተመልከት። ይሄ ሰውዬ እኮ ይሄ ሁሉ ግፍ ተፈጽሞ አንድ የስደተኛ ካምፕ ሄዶ ጎብኝቶ ያውቅ አንድ በጦርነት የፈረሰ ትምህርት ቤት አሰራሁኝ ብሎ ሲያስመርቅ አይተናናቅም። ከዛ ይልቅ አጥፍቶ ጠፊ ድሮን አዘጋጅቻለሁ ብሎ ፎቶ ተነገረለሁ። እንግዲህ ስለዚህ ይሄንን የሚያዳንቁ ምሁራኖች ደግሞ አብረው ያሉበት አገር ስለሆነ እኔ ወደ ቀጣይ በጣም አደገኛ ወደሆነ ነገር መግባታችን አይቀርም ግን አሁንም አፒል የማደርገው ለኢትዮጵያ ህዝብ፣ ምሁርን ሁሉ ቄሱን ሁሉ ሼሁን ሁሉ ፓስተሩን ሁሉ አትመኑ። ኢትዮጵያ ህዝብ ወደ ቀልቡ ይመለስ። የስርዓት ሲያብድ አብረው ከሚያብዱ ልሂቃን ጋር አብሮ ሆይ ያለ ልጆቹን በድህነት ያሳደጋቸውን ልጆቹን አያስጨርስ። አንተ የሞተውን ሰው ተወው ቴዲ በዚህ ጦርነት እኮ ፐርማነንት የሆነ የሰውነት ጉዳት እና የአካል ጉዳተኛ ሆነው እግራቸው እጃቸው የተቆረጡ ሰዎች። የሀገሪቷ ውስጥ የአካል ጉዳተኛ ቁጥር ከሰላሳ እስከ አርባ ፐርሰንት ነው በአንድ ጊዜ የናረው እና ደግሞ እድሜያቸው ከአስራ አምስት እስከ ሀያ ምናምን የሚሆኑ ወጣት ልጆች ናቸው። ስለዚህ ቀጣዩን ጀኔሬሽን እያጠፋ ያለ ሀይል ጋር አብሮ ማበት እንትን አይደለም አንድ እሱ ነው። ሁለተኛው ደግሞ አብይ ዳይቨርሽን ውስጥ ነው የገባው። አገሪቷ ውስጥ ቅቡልነት እንዳጣ የአገሪቷ ፖለቲካም ኢኮኖሚውም ሁሉ ነገር እንደተበላሸበት ስላወቀ ይህንን ህዝብ በምን ተበታትኖ ነገ በሌላ ሀይል ተሰባስቦ መጥቶ ሳይበላይን በፊት ደግሞ በምን አጀንዳ ወደ ሌላ እንዳይሄድ አድርጌ ዋና አገር ወዳድ የአገር ወደብ አስመላሽ የአገር እንትን ከአዲስ አበባ እያፈናቀለ ስለ አሰብ ወደብ ታገልልኛና ቤትን አዲስ አበባ ላይ አፍርሶ ጎዳና ላይ ጥሎህ ከትምህርት ገበታ አፈናቅሎህ አሁን ደግሞ አሰብ ሊሄድ ነውና፣ ሱማሌ ሶማሌላንድ ሊሄድ ነውና፣ እንደዚህ ሊሄድ ነውና እያለ በድሃ ልጆች ህይወት የሚቀልድ ሰው ነው። እኔ አደጋ እየመጣ ነው ግን ይሄ ባለፈው እናንተ የጀመራችሁት የኦንላይን ሰልፍ አይነት ይሁን፣ ግን የህም ህዝባዊ ኖ ኖ ማለት መጀመር አለበት። የኢትዮጵያ ህዝብ ጦርነት አንፈልግም፣ ግጭት አንፈልግም፣ እንደዚህ ያንን ነገር ውስጥ አንገባም፣ ይሄን አንቀበልም የሚል እምቢ የሚል ቃል ዲክሽነሪ ውስጥ አስፍሮ በትልቁ ጽፎ እምቢ ማለት ካልቻለ ያው የእልቂት አዙሪቱ ይቀጥላል። እንደገና ደግሞ ባለፉት ጦርነቶች ከግማሽ ሚሊዮን በላይ ነው ያጣ ነው። በዚህ ሁለት ሶስት አመት ውስጥ እንደገና ሌላ ሚሊዮኖችን እናጣለን እና ኢትዮጵያ ከዛ በኋላ መቼም የምታንሰራራ ሀገር አትሆንም። እና እኔ ህዝቡ እምቢ የሚል ቃል መልመድ አለበት። ይሄ አድርባይነት የመጨረሻ ጥያቄ ነው። አድርባይነት በዚህ ደረጃ አሁን ቅድም የጠቀስካቸው እሱ የሆነ ቃል ሲወረውር ያንን ቃል ትርጉም ያለው ለማስመሰል ሲላላጥ የምናየው አካልም በለው አሮ ነው አሚን ጥቅም ብቻ ተብሎ ዲፋይን የሚደርግ በቃ ደሞዙን ማስቀጠል ስለፈለገ ወይ ያገኘውን ሀብት በእጁ ማስቀጠል ስለፈለገ ብቻ ነው። ምንድን ነው ሪሊ እንደው አም ሹር እንደምታስብበት ይህንን ጉዳይ የዚህ ስር በራሳቸውን ንብረት እኔ ከጥቅም በላይ ይመስለኝ ከዛ በላይ እንትን ነው የልሂቃኑን ብቻ ሳይሆን ቴዲ እንደ አንተም በደንብ ያሰብክበት ይመስለኛል። ያው ከዚህ በኋላ በደንብ ትሄድበታለህ። መንግስት ለሚባለው ተቋሚ ኢንስቲትዩሽን ሎያል የመሆን በቃ ዝም ብሎ ያጥፋም ያልማ፣ መንግስት መንግስት ነው ብሎ ለዛም ይመስለኛል በአገዛዝ ስርዓት ውስጥ ለረጅም አመት የምንቆየው እዛ ውስጥ ኤክስ ዋይ ዜድ ሊገቡ ይችላሉ፣ አመራሩ ላይ መንግስቱን መለስም ማንም መጣ። ግን መንግስት ለሚባለው ተቋም መንግስት ሰላም ሰማይ አይታረስ ብሎ ከዛ ጋር አነጻጽሮ መንግስትን የሚስል ማህበረሰብ አለን። አንዱ መነሻ የሚሆነው እሱ ይመስለኛል። ዲፕ የሆነ ለመንግስት የሚታይ ቀናይነት ወይም ቀናይነትም ሳይሆን በቃ መንግስት ነው የሁሉ ነገር ባለቤት የሀገሪቷም የኔም የነፍሴም የህልሜም የእድሌም ባለቤት መንግስት ነው ብሎ ለመንግስት ራሱን የሰጠ ህዝብ ይመስለኛል። እሱ ከረጅም ጊዜ ይሄ በመንግስት ዙሪያ ክብ ሰርተህ በቃ እንዳ እየተነጠፍክ የመኖር እንትን ይዘነው የመጣ ነው ነገር ይመስለኛል እና ከነፃነት ትግሎች ጋር ይሄ ለራይት ለሂውማን ራይትስ ወይም ለፍሪደም የሚደረግ ነጻነት አይደለም። ኢትዮጵያ ውስጥ ጎልቶ የሚታየው ሞዴልም የለንም። ሞዴሎቻችን የድንበር ነጻነት ነው፣ የሀገር ሉዓላዊነት ነፃነት ሞዴል ናቸው። ሀውልቱም ምኑም ምናልባት እንግዲህ አቡነ ጴጥሮስን ብቻ ልታነሳ ትችላለ ሀውልቱ የተሰራላቸው ለሞራል ልና ኖ እኔ ለዚህ እጅ አልሰጥም ብለው እንትን ያደረጉ እሱም ከሀገር ወረራ ጋር እያያዘ እንጂ ያለው አገዛዝ ስርዓት ላይ ኃይለሥላሴ ላይ አላመፁም፣ ወይ ሊያምፁ አይችሉም። ስለዚህ እዛው መንግስት ላይ ኖ ብሎ ይሄ መብቴ ነው ሰብዓዊ መብቴ ነው ቅድም ካልካቸው ሰውነቴን፣ ዜግነቴን ከሚጥስ መንግስት ጋር አብሬ አልኖርም ብሎ ሊብሬት የማድረግ ታሪክም ልምምድም የለንም። ቆይቶ በጎርፍ መልክ የሚመጣ ለውጥ ነው የሚመጣው። ከዛ ለሚመጣው መንግስት ደግሞ እድል ትሰጠዋለህ፣ እስኪደክሞ ድረስ ረግጦህ ጨፍልቆህ ክንዱ እስኪዝልና አቅም እስኪያልሰው ድረስ ትጠብቅና አድፍጠህ፣ ከዛ ደግሞ ሌላ አዲስ ጉልበተኛ አምጥተህ ትተካለህ እንጂ ራሱ መንግስት ላይ ኖ ይህንማ መብቴን መንካት አትችልም ብሎ የሚጮህ ሉክ ኬንያ ሬብል ግሩፕ የላትም። ግን ሁል ጊዜ ለነፃነታቸው ገና ኮሽስ፣ የኬንያ መንገዶች በጠቅላላ በወጣቶች ይሞላሉ። እኛ ጋር ደግሞ ሲከፋህ፣ ቶሎ ያለችን ታሪክ የሽፍትነት ስለሆነች የቅርብ ጫካ የቱ ጋና ያለው ብለህ ጥግጥጉ ነው የምትይዘው፣ መሳሪያ ነው የምትፈልገው። ስለዚህ እኛ ጋር የመሳሪያው ትግል ሁል ጊዜ በመንግስት ያኮረፉ ሰዎች የሽፍትነት ታሪክ ስለተውልን እሱን ዱካ ነው ይዘን የምንከተለው። ስለዚህ መተኮስ የሚችል ሰው ብቻ ነው ጫካ የሚገባው። ሁሌ ሁለት ሶስት ፐርሰንት ነው የሚሆነው። ዘጠና ምናምን በመቶ የሚሆነው ህዝብ እየጸለየ ድዋም የሚያደረግ ድዋ እያረገ ቀጣዩን ጉልበተኛ ይጠብቃል። የኛውም በመዋጋት አቅሙ ነው እንጂ የሚያሸንፈው በሀሳቡ ስራ ልሆነ በፍጹም ያመጣትን ስልጣንማ የኔ ተራሲ ደርስ መብታት ትጠይቅም መሰለህ እኮ ተኝተ ነበር። አብዛኛው ሰው ተኝቶ ነበር። እሱ ሲዋደቅ ሌላው ሰው እየተማረ ነበር፣ እየነገደ ነበር፣ ሀብት እያፈራ ነበር፣ እያገባ ነበር፣ እየወለደ ነበር። ስለዚህ እንደ አፈርማቲቭ ትን በል አንተ፣ የደረስክበት እኔ ስዋጋ የደረስክበት እስካገኝ ጠብቀኝ ይልሃል። ደግሞ ትጠብቃለ። ሌላ ብሎ ሰው ተኛ ይመጣል ወደ የሀሳብ በሀሳብ ትግል የነፃነት ሞዴል እኔ ምስተው ሰው ካለ ወይ የሳትኩት አጋጣሚ ካለ እኔ ብሰማ ደስ ይለኛል። ወደዛ አልመጣንም። እኔ ትልቁ ችግራችን ለዛ ነው ተነጣፊዎች ነን። ኤኒ ሪፕረሲቭ የሆኑ እንትኖች አብዞርቭ እያደረግን እንወስዳለን። ትከሻችንን አደንድነን አምባገነኖችን እንሸከማለን። ከአንድ ተራ የቀበሌ ሰው ማንም ያሽቆጠቁጥሃል። አንድ ዝም ብሎ ጠመንጃ የያዘ የቀበሌ አብዮት ጥበቃ ያስከተለ የቀበሌ ሊቀመንበር ሙሉ መቶ ሰው ሌላ ሀገር ቢሆን ወይ ጨፍጭፎ ይገለዋል። ስለዚህ አንቆጣም። ስንቆጣም ጫካ ነው የምንገባው። እሱ ደግሞ ጥቂት ሰዎች ናቸው የሚያደርጉት አብዛኛው ሰው እንዳልኩ ጸሎትና ድዋ ላይ ነው የሚበረተው። እግዜሩ መልስ እስኪሰጠው ድረስ ይጠብቃል እና ሊብሬት ማረ ራስህን የነጻነት ባለቤት ለመሆን ሰው የሰውነት እርከንህን ሳታወርድ ይዘህ ለመቀጠል ብቸኛው መንገድ የሲቪል ዲስኦቢደንስ ነው። ያንን ጸጋ የሚያለብስህ እናንተ ጀምራችሁት በቅርብ ጊዜ ያነሳችሁት ሀሳብ እሱ ነው። እሱን ማምጣት አልቻለም። ኢትዮጵያ ውስጥ እንደው ይሄንን ነገር እንቀጥልበታለን። የሀገር ውስጥ የሀገር ውስጥ ምርት እንደሚባለው የሀገር ውስጥ ጨቋኝ መምረጥ ነው ትግላችን ብዙ ጊዜ እና ቢያንስ ቢያንስ የሚቀጠቀጠኝ እጅ የሀገር ውስጥ ይሆንልኝ አይነት ነገር ነው። ሁለትኛው ደግሞ የሆነ ቅድም ያልከዋለ በጣም ቀላል ነው። ተሰምቶሃል ወይ በምን ያህል ጊዜ ሰማህ ምናምን አትለውም በቃ እግዚአብሔር ያውቃል እንግዲህ ይልሃል። እሱ ለመተኛትም ይመቻል ከተጠያቂነትም ያሳርፋል። በዛ ላይ ለምነህ በስንት ጊዜ መልስ እንደሚሰጥ ፕሮሰሲንግ ታይሙ አይታወቅም። ስለዚህ ያው በራሱ ጊዜ ይሰራል ል ሰው የሰውን እድሜ በጊዜር ካላንደር የሚኖር ህዝብ ነው። ሰው እዚህ ላይ በተሰጠው አይ ቲንክ ስነ ልቦናችን ቴዲ፣ እኔ ብዙ አፍሪካ ሀገሮች በስራ አጋጣሚ ይሄዳለሁ እና ጎረቤት ኬንያ ምናምን ትንሿ ተራ የመንደር ሱቅ በፍርግርግ ብረት ተዘግቶ ጠባቂ ያለው ቢኮዝ እርቦት አንድ ዳቦ በልቶ ተመስገን በቃ ይችን ዳቦ ስለሰጠኝ ብሎ ነገ ሌላ ዳቦ የሚጠብቅ ህዝብ አይደለም። ያለው ነጥቆ ይበላል። እስኪ ኢትዮጵያ ውስጥ እኮ ሜዳው ላይ ምኑ ተትረፍርፎ እየተሸጠ ጠይቆህ ጉሮሮን አንቆሉ መቀበል የሚችል ሰው ጠይቆ ካልሰጠው በቃ ብሎ የቀመሰውን ቀምሶ እየራበውም አመስግኖ ፈጣሪውን የነገውን ቀን ደግሞ ለገብርኤል፣ ለሚካኤል፣ ለአላህ፣ ለጌታ ለምናምን በጸሎት ሰጥቶ ለሽ ብሎ ድህነቱን ተከናንቦ ያድራል። ስለዚህ ቫዮለንት አይደለም። እዛ ይሄ ኢትዮጵያዊ ጨዋነት ይባላል። እሱ በኢትዮጵያዊ ጨዋነት የሚያዝለታል። ፕላስ መንግስታቶቹም ደግሞ እንደመጡ ቶሎ ብለው የሃይማኖቶቹን ተቋማት አናታቸውን የሚይዙት ይሄ ልክ እንዳይነቃ የምታደነዘው የማደንዘዣ መርፌ ለም፣ አይሞትም ያ ሰው ግን ግሉኮስ ምን እየሰጠ የማደንዘዣውን የሚወጉለት እነዚህ ተቋማቶች ናቸው። ስለዚህ ተዉ አታምጹ፣ ፀልዩ እግዚአብሔር ጥሩ መንግስት እንዲሰጣችሁ አላህ ጥሩ መሪ እንዲሰጣችሁ ጸልዩ ይሏቸዋል። በቃ እዚያ እንደ ፈሪያ እግዚአብሔር ይቆጠርልሃል፣ ትጸልያለህ። በዘመናት የሚመጣ ስርዓቶቹ ሲደክሙም ምስሉ ምዝጌር ነው ለወጠ ብለህ የምታስበው ስለዚህ ነፃነትህን ለማምጣት፣ የሰውነት ክብርህን ለማምጣት፣ የመብቶች ባለቤት ለመሆን ዜሮ ኮንትሪቢሽን ያለን